የናዝሬቱ ኢየሱስም እንደሆነ በሰማ ጊዜ የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ጮኸ ጀመር። አሜን። ብዙዎችም ዝም እንዲል ገሠጹት። እሱ ግን የዳዊት ልጅ ሆይ ማረኝ እያለ አብዝቶ ጮኸ። ኢየሱስም ቆመና ጥሩት አለ። ተነሳና ልብሱን ጥሎ ወደ ኢየሱስ መጣ። ኢየሱስም መልሶ ምን ላደርግልህ ትወዳለህ? አለው። አሜን ወይ አይዘለ ነው። ኢየሱስም ሂድ እምነትህ አድኖሃል አለው። ወዲያውም አየ፣ በመንገድም ተከተለው። ኢየሱስ ጌታ ነው አሜን አሌሉያ። ወዲያውም አየህ፣ በመንገድም ተከተለው። አሜን ብዙዎቻችሁ ከብዙ ነገር እግዚአብሔር ፈቷችሁ አብርቷችሁ አንጽቷችሁ አጽድቷችሁ ሌላን ነገር የምትከተሉ ከፍ ስትሉ ኢየሱስን የረሳችሁ ተመለሱ። መልእክቴ ነው። አሜን። የዳዊት ልጅ ኢየሱስ ምህረትን አርጉ። አሜን ሃሌሉያ። አሜን። ክብር ለኢየሱስ።